ማርያምን እንደው አንዳንድ ሰዎች እንደዛ ሲሉ ታግ እያደረጋችሁ ናይ ቀደም ኤንድ አፍተር ቢፎር ብላችሁ ለጥፉልኝ። ዜዜሲሁ እኔ እኮ ያስቁኛል እንደዚህ ሲሉ። እንዴ የሀገር ሸም ለስ እኛ የክፍለ ሀገር ልጅ ሸም የያዘን እኳ አሁንማ። እንዴ ደግሞ እኔ ተሳዳቢ ይሉኛል እንዴ። አባይን ያላየህ ግን ዲዞ ይዞራላሉ

አሁን እኮ ምድረ ቡላ ቡላ ነው እዚህ የተጠራቀመ በኮመንት ብቻ የሚጋጋጥ ወይ ዝም ብሎ የበታችነት ስሜት ያለው ማጆሪቲ። አልናገርም አላችሁ የበታችነት ስሜት ያላችሁ ብትታጠዋጸሉ ያመዳችሁ መብለሉ አይለቅም እኮ ድሮ ፌር ፌር፣ በጥፊ ስትለው ቡል ቡል እያለ ብን ብን ይለን። የአሁኑ ሜካፕ እኮ በጥፊ ብለው ራሱ እዛው በቃ እስቲች እኮ አይለቅም በቃ እዛው ላይ እስቲቹ እንዳይለቅ ይባላል። ስትወልድ አይለቅም እኮ ድንግጥ አይሉ ያሳለፉት ላይፋቸው እንኳን እንዲህ ነበርኩ እኮ እንዲያው ትንሽ በዛ ዘመን ሰው አይቶ እና ላይሉም እኮ እራሳቸውን እንደ ጨዋ ቁጭ አድርጎ ቪአይፒ ላይ ቁጭ ብለው እኛ ስድብ አናቅም ሲሉ፣ አቤት አበስ ገበርኩ ነው በአያትና በቅድመ አያት የጸሎት ነው አመጸልኝ ለነሱ አበስ አበስገበርኩ አበስ ገበርኩ ነው ምልኩ። እንዴ ምረ ሸምለስ ሸምለስ ሆነ ያለው እዚህ ስቅጥጥ አርጋችሁ አርጋችሁ የበላችሁ እንትናችሁ ኔኔ ክፍለ ሀገር ልጅማ እኮ ትንሽ ትንሽ አንዳንዴ ውሽ ሰዋሽ እንኳን ሊታወቅብኝ ይችላላሉ። ደስ የሚለውን የውሸት አልወድ እኔ። የምታወቀው አንደኛ ኪችኑን ባለመልቀቅ ኪችኑን ባለመልቀቅ በመጨፈር ምናምን ነው የምታወቀው እኔ። ስድ ቤት አባታቸው አቃለሁ። ስደርሱብኝ ግን አከናንብሽ አቅብ ቢያሰጣሽ ግን ሳሰጣሽ ደግሞ ወርድ እመርጣለሁ። ቤተሰብ አለኝ። ቤተሰቦቼን የቤተሰቦቼ ነገር ጭንቅላቴ ላይ ክሊክ ያደርጋል። ምንድን ነው የምጠቀመው ብዬ ስድብ ስድብ እመርጣለሁ። ነው አንዳንዱ እኮ አታስታውሱኝ፣ አታስታውሱኝ። ሄደሽ ድስቱን አማሲዋ፣ አማሲዋ አለኝ። መንፈሱ ጠርሙሱን እንግዲህ የስድብ ናዳ እና ያው እንግዲህ የመዝናናት መንፈስ ቤቢ ላይ ወጋ ነው ወጋ ነው ለማኝ ከተባ እና ይቀር፣ በደንብ እንለምን እስኪ። ጎኑን አውርዱት። ዳኒሄ አይ ዳኒ እንኳን ዳኒሄ ያያችሁት ነዋ። በነ ቡልጋሪያ በነ ቡልጋሪያ

ይርጋጨፌ ግን ነው። ሜቢ ይርጋጨፌ ብሎ ከላይ ይጽፉበታል መሰለኝ። ነው ላይክ አሪፍ ነው ይላሉ ቡናው። ይሄኛው ጥሬው ሚመር ነገር አለው። ግን ያኛው ዱቄቱ አሪፍ ነው ያሳየዋችሁ። ይሄኛው ግን ሜቢ ሚሸጡት ሰዎች እሱ ነው እያሉ ይሸጣሉ መሰለኝ። ቴስቱ በጣም ሚመር ነገር አለው። አይ ካን ድሪንክ ጋይስ

ቀኛ የተሰባሰበ በርበሬ አይበዛ ማይቀር እንግሊ በርበሬ እንግዳ መጥራት በዚህ ዶሮ እንግዳ መጥራት ነው። በርበሬ ከበዛ ምን የመሰለ ዶሮ ሰርቻ አለ ብላችሁ እንግዳ መጥራት ነው።

አሪያ እናንተ ጊዜ ማድረግ ነው፣ በሆነች በሆነች ነገር ፕ ባ ጉልበት ብዝበዛ። በአሜሪካ አገር ጎበዝ ነው። ይህን ያክለውን ባች አንጥቶ ነው የሚያደርግ። የበላው የጎንደር ቅቤ እና ገንፎኗ በቅቤ ታጭቷል እኮ ፀሐይ ላይ ቁጭ ብሎ። ለዛ ነው ጉልበቷ አይበገር የሆነ በቅቤ ቤት ያሸውት ውጭ ላይ ቁጭ ብዬ ቨርጂኒያ ባልኮል በቅቤ ታጭቷል። እግራቸው ሳምንት ለሚቀጥ ደግሞ ከጎን ተለና ወደ ሌላ ደግሞ ስቴ

በፕሬዝዳንት በፕሬዝዳንቱ ልደት ነው የወለድኩት ባልኮዬ፣ በትራምፕ። ከኢትዮጵያ ግን አንድ ፕሬዝዳንት ቢኖር አሜሪካ ላይ ግን ውይ እንኮራ ነበር እኮ። ምን ይታወቃል፣ ሁኖስ የእኛ ልጆች ፕሬዚዳንቱ ነው አየሩን ይይዙት ይሆናል እኮ አይታወቅም። የእግዚአብሔር ነገር ሁሉም እኮ ከእግዚአብሔር ነው። ተመኝ ብሏል ይሰጣል፣ ተመኝ ይሰጣል። ነው ፕሬዝዳንት እንደሚሆን አምናለሁ እኔ ልጄ ጠባይ በትራምፕ በርዝዴይ ነው የተወለደው። ባርኮ ጁን ፎርቲን ይላል እውቀት እዚሁ ላይ ስ ምጠጥ የትራምፕ በርዝዴይ በስንት ዓመተ ምህረት ነው ብትባል፣ ጭንቅ የለም እያንዳንድ በትራምፕ በርዝዴይ ምቆ በፕሬዚዳንት ጊዜ ወለደ እኮ በጣም መታደል ነው ለእኔ ለራሱ ጉሽን። ግን ምን ይታወቃል የሱ መንፈስ እሱ ላይ ይጋባ ይሆናል አንድ ቢዝነስመን

ልጆቼ እንደዚህ የሚረዱን አመሰግናለሁ። ሙቀጫ አለ አሜሪካ ላይ ብ አይጠፋ ብዬ ይቺ ሙቀጫ በየስቴቷ አብራኝ ትዞራለች። አጠፋ ደግሞ ቅርስ ናት አብራ ነው የምትከተል። አማን